ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። እራሱ ቃሉ ፕሪቶሪያን አቀዋለሁ የተማርኩት እዛ ነበረ፣ ግን ማቀው ከተማ መሆኑም ጠፍቶብኛል። አሁን ፕሪቶሪያ ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ ተደራደር ነው። ከጀነራል ጻርቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ካሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻርቃን፣ ጌታቸውና አሰፋ። ሌሎች ሰዎች ይኖራሉ፣ ዋናዎቹ ግን እነዚህ ናቸው። ፈራሚዎቹ በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያ እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልውናለች የሚለው ነገር እሱም ፕሪቶሪያ ስምምነቱ አንደኛ ቲፔሌፍ ህጋዊ ምርጫ አላደረገም ህገ መንግስት እሱን ያካሄደውና ያን የጨበራ ምርጫ ይሰርዝ እሺ ይሰርዛለው ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ ህጋዊ መንግስት አይደለም ምክር ቤቱ ይበተን ህጋዊ ምክር ቤት አይደለም ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ። ትራንዚሽናል ገቨርመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ጠቅላይ ሚኒስትር ነው፣ ተመርጧል። እዚያ ያለው ፕሬዚዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው። ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማነው ያለው? የራሱ የህውሃት ህገ መንግስት እኔ አልጻፍኩም። የእነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስት ይመለከታል መከላከያም በሚመለከት ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየር ነውም ታውቃላችሁ። እነሱ ስልጣን ላይ እያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሠራ መሆን የለበትም ምን እያደረጉ ነው እነሱ ከውጭ ጋር ምን እያደረጉ ነው እሱን ትቼ ማለት ነው የለም የመሬት ጥያቄ አለ ኮንቴስትድ ኤሪያ አለ በአማራ ይገባኛል የሚባል ቦታ በትግራይ ይገባኛል የሚባል ቦታ አለ እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለ የተከበረው ምክር ቤት በአንክሮ እንዲያስተውል የምንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራ በአማራና በሶማሌ በምናም መካከል ድንበር የለም ወሰን ብቻ ነው ያለው ወሰን ሲያስቀምጥ ክልል አንድ ሁለት ሶስት ሲል ህገ መንግስቱ ቀበሌ ግን አያሰምርም ይችኛዋ ካርታ የኦሮሚያ ናት አይልም ህገ መንግስቱ ምን ይላል አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይህንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌደራል መንግስት ይሁን፣ ሱማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ ሰላም እስካመጣ ጊዜ ድረስ ችግር የለው። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ለማሳካት እንቅፋት ይሆንባቸዋል፣ እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25 30 ዓመት ከ ጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል። እዛ በኋላ ደግሞ ችግር በውጊያው ሲፈጠር ደግሞ የአረ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው ምን አደረግን ለዚህ የከውጊያው ባለ አሁን አራት አመት አምስት አመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከ ዛሬ። ይህ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን ከትግራይ ከተነጋግረ ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም፣ ግጭት አያስፈልገንም፣ ህዝብ ማስቸገር አያስፈልገንም። የእኛ አቋም እሱ ነው። ይህን የተግባባ ነው ፕሪቶሪያ ላይ ሰርቪስ እሳ ተቋርጦ ነበር ታስታውሱ ከሆነ፣ ባንክ አልነበረም፣ ትግራይ መብራት የለም፣ ቴሌ የለም፣ በረራ የለም። ይሄን ደግሞ ፌዴራል መንግስት ይመልስ ነበር። ስልክ መለስን፣ ባንክን መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር። ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ ስጀምር በጣም በርካታ የወደሙ ሀብቶች መልሰን ስራን እንዲጀምሩ አደረግን። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዞ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት። መጀመሪያ ላይ ሰሜንን ሲተጋ ሶስት ሳምንት ተዋጋን፣ መቀሌ ያዝን፣ ስምንት ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከምሴ ሰሜን ሸዋ ድረስ ተዋጋን። የት አማራ ክልል ውስጥ ከዛስ ተዋክተን መለስ ናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። ሶስተኛ ዙር ጠቁን ሁለት ሶስት ሳምንት አዲጋ ደረስን መቀሌ ልንገባ ስንል ተፈረመ ስምምነቱ ጠቅልለው ወጣል። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ ለሁለት ወር እድሜ ነው ያለው። አንዳንዴ አንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁል ጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። እንደዛ አይደለም፣ ጥቂት ነው። አማራ ክልል ገብቶ እስከወጡበት ጊዜ ያለውን ቢቆጠር ያለ ያክል ይችላል። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ብጣጣ ነው። እኛ ምን አለ አንፈልግም ብልጽግና አይፈልግም ግድ የለም እናንተ የሚመቻቸው ምረጡ አሉ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዚዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩ እና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥ ነው መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ መቶ ፐርሰንት የቲፒልፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በሁለት ወር ሶስት ወር ደግሞ አልተስማማውም። ራሱ መርጦኝ ማለት ነው። አሁን ያለውም እንደዛ ነው። እኛ በጀት እስካሁን እንለቃለን። ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የእኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። ትግራይ የሚደረግ ውጊያ ዓላማ የለውም። ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀረ ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ እና ሰላም ያስፈልጋል የጥይት ድምፅ ሞት አያስፈልግም እኛ እንደው ከአማጺ ጋር መነጋገር ልምድ አለን ቅድም የገለጽኩት ተወያይተናል ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ነገር እኮ አይደለም ምርጫ ቦርድ መጋበዝ አሰራሩን መከተል ጉባኤ ማካሄድ ምርጫ መሳተፍ ካሸነፈስ መንግስት መሆን ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና፣ በዚያ ሳይድ ያለኝ ምክርኔ ውጊያ ይበቃናል፣ አያስፈልገንም። ግድላችሁ ምትዋጉም አታሸንፉም፣ አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልገን፣ ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ቱ ሌት ኢትዮጵያን መንግስት በኃይል? ስቱሌት አይቻልም። አለፈ፣ ያኔ የተሞከረ አልሆንም፣ አለፈ። ከአሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም፣ በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል።